ስልሳ አራት ነው የቃል በቃል ተፍሲር የዛሬው ምዕራፍ ሁለቱን ባቦች ነው የምንማማረው። አምሳ ሶስት ና አምሳ አራትን ባብ ነው የምንማማረው በአላህ ፍቃድ። በጣም ወሳኝ የሆኑ ምዕራፎች ናቸው። አጠር አጠር ያሉ ስለሆኑ ሁለቱንም እንማማራለን። ስህተት ካላይ ደግሞ እያረማችሁኝ፣ ባረከላሁ ፊኩም። እኔም እንደ እናንተው ተማሪ ነኝ። ቪዲዮውን ደግሞ ላይክ ሸር አድርጉልኝ ማለት ነው። እስኪ ዛሬ እንኳን ልጠይቃችሁ፣ እንዲሁም ደግሞ አዲሶች ሰብስክራይብ አድርጉ ነባሮቹም ደግሞ ላይክ ሸር እያረጋችሁ ተከታተሉ ማለት ነው። አምሳ ሶስተኛው ምዕራፍ ባቡ ቀውሊ አላሁመ እግፊርሊ እንሽእት ይላል። ባቡ ምዕራፍ ነው። ቀውሊ ማለት አላሁመ፣ አላህ ወይ፣ አግፊርሊ፣ ለኔ ማረኝ፣ እንሽእት፣ ከፈለክ ማረኝ። እንዲህ ማለት እንዴት ይታያል፣ በሸሪዓችን የሚለውን የምንማማርበት ባብ ነው። እንደዚህ ማለት አይቻልም። አላሁ ከፈለክ ማረኝ፣ አይ ከፈለክተው እንደማለት እኮ ነው። ይህ አይቻልም። ባቡ ምዕራፍ ነው ቀውሊ ማለት اللهم الله يغفر ማረኝ ሊ ለኔ ማረኝ እንሽት ከፈለክ ለኔ ማረኝ፣ እንደዚህ ማለት አይቻልም في الصحيح

እግፊር ሊ ለኔ ማረኝ እንሽእት ከፈለክ ማረኛ አይበል። አላሁመ አላሆ ወይ እርሓምኒ እዘንልኝ እንሽእት ከፈለክ እዘንልኝ አይበል። እንግዳውስ ሊያዕዝሚ ቁርጥ ያርጋሉ። ሊያዕዚሚ ቁርጥ ያርግ፣ አልመሰአለተ ጥያቄውን ቁርጥ ያርግ፣ ያን የሚጠይቀውን ነገር ቁርጥ ያርጎ ይለምን ማለት ነው እንጂ ተፈለክ ማረኛ

ኢናላ አላህ እኮ ላሙክሪሀ የሚያስገድደው የለም፣ ለሁለሱ የሚያስገድደው የለም። ማንም አላህን የሚያስገድደው ነገር የለም። ወሊ ሙስሊም ሙስሊም በዘገቡት ደግሞ እንዲያሉ ነቢያችን ወልዩሚ ከፍ ያርጋሉ ረግበተ ክጃሎቱን ፍላጎቱን ከፍ ያርግ ያንን ክጃሎቱን ያን የፈለገውን ነገር ከፍ አርጎ ይጠይቅ ማለት ነው። ከፍ ያርጋሉ ከፍ ያርግ ረغበተ ክጃሎቱን ፍላጎቱን ከፍ ያርግ። ና ና እኮ ላ የለም፣ የተظሙ የሚከብደው ነገር የለም። ላ የለም፣ የተظሙ የሚከብደው ሸይን አንዳች ነገር የሚከብደው ነገር የለም። አዕጣሁ በሚሰጠው ማለት ነው። እዛ በሚሰጠው ነገር ምንም የሚከብደው ነገር የለም፣ አይከብደውም ምንም ነገር አይከብደውም መስጠቱ ማለት ነው። በዛ በሚሰጠው ነገር ምንም የሚከብደው ነገር የለም አላህ ሱብሓነሁ ወተዓላ። እሺ فإن الله لا يتعاظمه አይከብደውም شيء አንዳች ነገር አይከብደውም أعطاه በሚሰጠው በዛ በሚሰጠው ነገር ምንም የሚከብደው ነገር የለም አላህ ሱብሓነሁ ወተዓላ። ስለዚህ አንድ ነገር ሲለ አንድ ሰው ሲለምን ያፍላጎቱን ከፍ አድርጎ ይለምን ከፍ አድርገው ይለምን ከፍ ያርግ ማለት ነው ክጃሎቱን እንዲሁ ደግሞ አላህን ሲጠይቅ ደግሞ ቁርጥ ያድርግ እንጂ ከፈለክ ማረኝ አይ ካልፈለክስ ቶ በዚህ አይበል። አላህ ደግሞ ማንም አያስገድደውም አላህ Subhanahu Wa Ta'ala ደግሞ ከሁሉም ነገር የተብቃቃ የሆነ ጌታ ነው፣ ሁሉን ቻይ የሆነ ጌታ ነው፣ ቢሰጥ ቢሰጥ የማያልቅበት የሆነ ጌታ ነው። ምንም አይጎልበትም። ስለዚህ ጥያቄውን ቁርጥ አድርጎ ይጠይቅ አሉ ማለት ነው። እንደዚህ ስንል ደግሞ ለምሳሌ አላህ ሆይ اللهم اغفر لي አላህ ማረኝ ስንል እንዲህ ካልን አላህ እንደሚከብደው አላህ ማድረግ እንደማይችል ያ የጠየቅነውን ነገር ማድረግ እንደማይችል ጥርጣሬ ውስጣችን ላይ እያሳደርን ነው ማለት ነው። እየተጠራጠርና አይ አላህ አይችለውም ማለት ነው እያልን ነው ከፈለክ ማለት ካልፈለክ፣ ደግሞ እንደዚህ ካልን ደግሞ በቃ ራሳችን የተብቃቃን አይ እኔ የተብቃቃው እኔ ከፈለክ ማሪ ካልፈለክ ታው ችግር የለብኝም ነው የተብቃቃው ነኝ እንደዚህ ይሄ አይቻልም ማለት ነው ማለት ነው። እንደዚህ ካለ ተፈለክ ማረኝ እንደዚህ ካለ ስለዚህ እንደዚህ ብለን አላህ መለመን የለብንም። በቃ ምን ፈልገው አላህ ማረኝ፣ አላህ ረዝቀኝ፣ አላህ ስጠኝ ስለዚህ ነው እንጂ ተፈለግክ ስጠኝ፣ ተፈልክ አሁን አንዳንዶች እንግዲህ ለመንኩ ለመንኩ አላህ ለመንኩ ለመንኩ፣ በቃ ተው ትቼዋለሁ፣ ሆይ ከፈለገኝ ስጠኝ፣ ካልፈለገኝ ተው እንደዚህ ይላሉ ማለት ነው። ይህ ማለት አይቻልም። አላህ ማንንም አያስገድደውም። አላህ ደግሞ ለኛ ቢሰጥ ምንም የሚያልቅበት ነገር የሚጎልበት ነገር የለም። በሁሉም ነገር ላይ ደግሞ ቻይ የሆነ ጌታ ስለሆነ ስለዚህ ዱዓ ቁርጥ ዱዓ ስናድርግ ቁርጥ አድርገን ማድረግ አለብን። እንዲሁም ደግሞ በዛ በምንከጅለው በምንፈልገው ነገር ደግሞ ያንን ምኞታችን ሰፋ ማድረግ አለብን ማተለቅ አለብን ማለት ነው እንጂ ከፈለክ ተወው ከፈለክ አንተ ተወው ማለት የለብንም። የሰው ልጅ ማለት እንችላለን፣ ምሳሌ የሰው ልጅ እስኪ ይህን አርግልኝ ከፈለክ እንግዲህ ያንተ በጎ ፍቃድ ከሆነ ስጠይቅ ካልሆነ ደግሞ ተወው እንላለን፣ የሰው ልጅ ማለት ነው። ግን አላህ እንደዚህ ማለት የለብንም። እና በጣም ወሳኝ ባብ ነው። ስለዚህ ተሰጠኝ ስጠኝ ካልሰጠኝ እንተወው እንደፈለግ እንደዚህ ምናምን ማለት የለብንም። ድዋችንን ስናር ቁርጥ ያለ ድዋ ማድረግ አለብን። አላህ ሁሉን ቻይ ነው አ ምንም የሚጎልበት ነገር የለም። ሀምሳ አራተኛው ባብ ባቡ ላ የቁሉ አብዲ ወአመቲ ይላል ባቡ ምዕራፍ ነው። ላየቁል አይበል አብዲ ወንድ ባሪያዬ ወ አመቲ ሴት ባሪያዬ አይበል። አገልጋይ ወንድ አገልጋይ ሴት አገልጋይ አይበል። እንደዚህ ባሪያዬ አይበል። ስለዚህ ነው የምንማማረው። ባቡ ምዕራፍ ነው። ላየቁል አይበል ዐብዲ ባሪያዬ ወንድ ባሪያዬ አመቲ ሴት ባሪያዬ ማለት ነው። አመቲ ማለት ሴት ባሪያ። ማኑ ዐብዲ ማለት ባሪያ ወንድ ባሪያ ማለት ነው። እነ ህይና ይበላሉ ሶሒሕ በሶሒሕ ዘገባ እንደመጣው ቡኻሪ እና ሙስሊም እንደዘገቡት ዐይን ከአቢ ሁረይራ ከአቢ ሁረይራ ነው። ረዲየላሁ ዐንሁ አላህ ይውደድላቸው አነ ረሱሉላሂ ሶለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢይ ዐለይሂ ሶላቱ ወሰላም ቃለ አሉ። ላ የቁል አይበል አሉ አሐድኩም አንዳችሁ አይበል ምን አጥዕም መግብ አብላ ረበከ ጌታህን አብላ ወድዕ ውዱ አስደርግ ረበከ ጌታህን ውዱ አስደርግ ጌታህን አሳጥብ እንደዚህ አይበል አሉ። እዚህ ላይ ጌታ ረበክ ረብ የተፈለገበት ማ ነው? አሳዳሪው ማለት ነው። አሳዳሪው ነው ረበክ የተፈለገው እዚህ ላይ ማለት ነው። አሳዳሪን አብላንድ ማለት ረበክ የአሳዳሪ ረብ ተባለ ማለት ነው። ይህ አይቻልም ማለት ነው። ጠይብ አም መግብ አብላ ረበከ ጌታህን አብላ ወዕ ውዱ አስደርግ ረበክ ጌታህን ውዱ አስደርግ። እዚህ ላይ ወዴዕ የሚለው በሸሪያ ወ ማለት ውዱ አስደርግ ማለት ነው። በቋንቋ ደግሞ ወ ማለት አስታጥብ እንደማለት ነው። አሳጥብ እንደማለት ነው። ውዱ አስደርገው፣ ረበከ ጌታህን ውዱ አስደርገው፣ አሳጥበው፣ እጠበው እንደማለት። ይህ አይቻልም እንግዲህ። ምሳሌ አንድ ሰው ከውጭ ሊመጣ ይችላል። የአሳዳሪውና የአገልጋዩ አለ ምሳሌ፣ ጌታህን አሳጥበው ጌታህን መግብ ሊል ይችላል። እንደዚህ አይቻልም ማለት ነው። ና ጌታህን አብላ፣ ና ጌታህን ያንን፣ አሳዳሪው ማለት ነው። እንደዚህ ወይም አሳዳሪው ደግሞ ራሱን እራሱን በቃ እንደ ትልቅ አርጎ አንተ ጌታህን አሳጥብ እንጂ ባሪያ፣ ጌታህን አሳጥብ፣ ጌታህን መግብ ሊል ይችላል ማለት ነው። ራሱን እንደ ትልቅ አርጎ፣ ራሱን ጌታ አርጎ ማለት ነው። ይሄ አይቻልም ማለት ነው። ምክንያቱም ይሄ ደግሞ ከአላህ ጋር መፈካከር ይሆናል ማለት ነው። ጌታ አላህ ብቻ ነው። እኛ ደግሞ ሁላችንም የአላህ ባሮች ነን እንጂ የፍጡራን ባሪያ አይደለንም። ተዘምናል ላይ ይቆል አይበል አሐዱኩም አንዳቹ አይበል አዱኢም መግብ ረበከ ጌታህን መግብ። ዝለ ጌታ የተፈለገበት ያ አሳዳሪው ነው ማለት ነው። አዱኢም መግብ ረበከ ጌታህን መግብ ወዲ ወዳስደረግ ረበከ ጌታህ ውድ አስደርግ አይበል ወልየቁል ይበል ሰይዲ ይበል ሰይዲ ይበል አለቃዬ ይበል ያ ደግሞ አገልጋይ የተባለው ሰይዲ አለቃዬ ይበለው ያንን አሳዳሪውን ጌታዬ ማለት የለበትም እንግዳውስ ምንድን ነው ማለት ያለበት ሰይዲ አለቃዬ ወመውላዬ አሳዳሪዬ ይበለው ማለት ነው እንጂ ሌላ ነገር ማለት የለበት አስተዳዳሪ ማለት ወመውላዬ እዚህ ላይ ወመውላዬ አሳዳሪ አፏን አሳዳሪዬ በዚህ እንትን ወዳጅ ብለውም ይፈሰሩታሉ ወመውላይ ወዳጅ ይበለው ሰይዲ አለቃዬ ይበል ያ ባሪያ የተባለው ጌታዬ ማለት የለበት ማለቃውን ምንድነው ማለት ያለበት ሰይዲ ምንድነው ማለት ሰይዲ ማለት አለበት አለቃዬ ይበለው ማለት ነው ወመውላይ ማለት ደግሞ አስተዳዳሪ ይበለው አስተዳዳሪ ይበል እንጂ ጌታዬ ማለት የለበትም ማለት ነው። ወመውላዬ ወዳጄም ብለው ይፈሰሩታሉ ወመውላዬ አስተዳዳሪ ወዳጄ ይበለው። ወላ የቁል አይበል አህዱኩም አንዳችሁ አይበል። አብዲ ወንድ ባሪያዬ፣ አመቲ ሴት ባሪያዬ አይበል። ያ ደግሞ አለቃ የተባለው እዛ ቤት ያሉትን አገልጋዮች አብዲ አገልጋይ ባሪያዬ አይበል ማለት ነው። ወንድ ባሪያዬ ይበል ወአመቲ ሴት ባሪያዬ አይበል እንደዚህ ብሎ አይጣራ ማለት ነው። እንግዲያውስ ምንድነው ብሎ የሚጠራው? ወሊየቁል ይበል ፈታዬ ወንድ ልጄ፣ ወፈታቲ ሴት ልጄ ወጉላሚ ልጄ አንተ ልጅ ሆ ይበል እንጂ ባሪያዬ፣ ወንድ ባሪያ፣ ሴት ባሪያ እያለ አይጣራ ማለት ነው። አገልጋይ ማለት ባሪያ ማለት ያገልጋይ ነው። ስለዚህ አገልጋይ ወንድ ባሪያ፣ የሴት ባሪያ እያለ መጣራት የለበትም። ያ አሳዳሪው ለዛ ባሪያ ለተባለው እንደዚህ ማለት የለበትም ማለት ነው። ባሪያ ብሎ መጥራት የለበትም። ያም ደግሞ ባሪያ የተባለው አለቃው ምን ብሎ ነው መጥራት ያለበት? ሰይዲ ብሎ መጥራት ይችላል ማለት ነው። አለቃዬ ማለት ይችላል ማለት ነው። እንዲሁም ደግሞ ወመውላዬ ወዳጄ፣ አስተዳዳሪ ብሎ ይችላል ማለት ነው። ወላ የቁል አይበል ደግሞ አሃዱኩም አንዳችሁ አይበል። አሳዳሪው ደግሞ ዐብዲ ባሪያዬ ወንድ ባሪያዬ ወአመቲ ሴት ባሪያዬ አይበል። ወልይየቁል ይበል ፈታቴ ፈታዬ ወንድ ልጄ ወፈታቲ ሴት ልጄ ወጉላሚ ልጄ ይበል ማለት ነው። እዚ ላይ ሌላም ተፍሲር ሰጥተውታል። ፈታ የሚለውን ወጣቴ ወ እንደዚህ ብለውም የፈሰሩት አሉ ማለት ነው እና በዚህ ያዙት። ፈታዬ ወንድ ልጄ፣ ወፈታቲ ሴት ልጄ፣ ወጉላሚ ወልጄ ብሎ ይጥራው እንጂ ባሪያዬ፣ ወንድ ባሪያዬ፣ አንተ ባሪያዬ፣ አንተ እንደዚህ አይበል ማለት ነው። ይሄ አይቻልም። ይሄ ደግሞ አላህን መፎካከር ነው። ባሪያዬ አንተ፣ ባሪያዬ፣ እንደዚህ ረበክ ብሎ መጥራት የለበትም ረበክ ጌታህን አስታጥበው፣ ጌታህን መግብ ማለት የለበትም። ስለዚህ ጌታ አላህ ስብሐነ ወተዓላ ብቻና ብቻ ነው ማለት ነው። እና ይህ ነው በጣም ወሳኝ የሆነ ትምህርት ነው። የሁሉ እንግዲህ ጥንቃቄ ነው ቃላቶችን ማለት ነው፣ ለምን ወደ ሽርክ እንዳይወስድን ጥንቃቄ ነው። መጠንቀቅ አለብን ማለት ነው። ቃላቶችን ስንጠቀም መጠንቀቅ አለብን እና ለጥንቃቄ ነው። ስለዚህ በጣም ወሳኝ የሆነ ትምህርት ነው እና ጌታና ሳጥ ጌታ ጌታዬ አይባልም። የሰው ልጅ ጌታዬ ማለት የለብንም። ጌታ አላህ ብቻ ነው እንዲሁም ደግሞ እኛ የፍጡራን ባሪ አይደለንም የአላህ አላህ እንጂ ማለት ነው ሐዛ ወላሁ አለም አላህ የበለጠ ያውቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ